የኢትዮጵያ ኤሌክትሪክ አገልግሎት ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት መልካም ምኞቱን ይገልጻል። ውድ ደንበኞቻችን፣ የአገልግሎታችን ማነቆ የሆኑትን የኃይል መቆራረጥ፣ ቀልጣፋ ያልሆነ የደንበኛ መስተንግዶና ብልሹ አሰራር ከእናንተ ጋር በመተባበር ለማስተካከል በአዲስ መንፈስ ቆርጠን መነሳታችንን ስንገልጽ በታላቅ አክብሮት ነው። እናንተም ይህንን የለውጥ ጉዟችንን በመደገፍ ብልሹ አሰራሮችን በማጋለጥ ና ተባባሪ ባለመሆን የበኩላችሁን ድጋፍ እንድታደርጉ ጥሪ እናቀርባለን። በዚህ አጋጣሚ በማንኛውም ቀን ኃይል ቆጣቢና ለአደጋ የማያጋልጡ የኤሌክትሪክ ቁሳቁሶችን እንድትጠቀሙ፣ የኤሌክትሪክ አጠቃቀሞ ከምሽቱ 4 ሰዓት እስከ ንጋት 11 ሰዓት ባለው ጊዜ ተመራጭ እንድታደርጉ እንመክራለን። በዓሉ ባብሮነት የደመቀ መተሳሰብ የሞላበት እና የሰላም እንዲሆንላችሁ ይንመኛለን። ኢድ ሙባረክ። የኢትዮጵያ ኤሌክትሪክ አገልግሎት።